ሰላም ሰላም ሰላም እንዴት ናቸው? ይህ ጀነራል ቲቶር ነው። አቃለጥ ፍቻለሁ። ባለፈው ከምዕራፍ አንድን ተመጣጣኝ ስብስቦች እና እኩል ስብስቦች ላይ ነበር ያቆም ነው። እንግዲህ ምዕራፍ አንድ ላይ መጀመሪያውን ያየነው ርዕስ እንግዲህ ስለ ስብስብ ነው። ስብስብ ምንድነው? ስንት አይነት ስብስብ አለ? ህገኛ ንዑስ ስብስብ እና ንዑስ ስብስብ የሚልን አይተን ነበረ። ንዑስ ስብስብ እና ህገኛ ንዑስ ስብስብ ምን እንደሆኑ እንግዲህ ከዚህ በፊት የነበሩ ቪዲዮ ላይ ማየት እንችላለን አሁን ዛሬ እንግዲህ የምንቀጥለው የምዕራፍ አንድ ቀጣዩን ርዕስ ነው ይህ ርዕስም ተመጣጣኝ ስብስቦችና እኩል ስብስቦች የሚል ነው ማለት ነው ምንድነው ተመጣጣኝ ስብስቦች ምንድነው እኩል ስብስቦች የሚለውን አብረን እናያለን ማለት ነው እንግዲህ ሁለት ስብስቦች የአባሎቻቸው ብዛት እኩል ከሆነ እና ስብስቦቹ ተመጣጣኝ ስብስቦች ናቸው እንላቸዋለን ማለት ነው ያ ማለት ብዛታቸው እኩል ማለት ነው ስለዚህ ተመጣጣኝ የሚለውን ደግሞ ስናሳይ፣ ተመጣጣኝ ስብስቦችን ስናሳይ ይሄኛውን ቀስት ነው የምንጠቀመው። በሁለቱም በኩል ሮው እንለዋለን በእንግሊዝኛው። በሁለቱም በኩል ይህችኛዋ ቀስት እንጠቀማለን ማለት ነው። ይህን ምልክት እንጠቀማለን። ስለዚህ ተመጣጣኝ ስብስቦችን የሚገልጽልን ይህችኛዋ ምልክት ናት ማለት ነው። ስንቀጥል ሀ ሀና ለ ተመጣጣኝ ስብስቦች ከሆኑ ሀ

አንድ ሁለት ሶስት አራት ቢሆን መልሰን ደግሞ ስብስብ ጨ- ደግሞ ወ ጠና የዘብ ይሆን ይላል። ስብስብ ቀ ተመጣጣኝ ስብስብ ከበጋ ይላል። ለምን ካልን አንድ ሁለት ሶስት አባል አለው አንድ ሁለት ሶስት አባል አለው። ስለዚህ ይህም ሶስት አባል አለው ይህም ሶስት አባል አለው። ስለዚህ አንድ ስብስብ ተመጣጣኝ ነው የምንለው መቼ ነው? የስብስቡ ብዛት ምን ሲሆን እኩል ሲሆን ማለት ነው። የስብስባቸው ብዛት እኩል በሚሆንበት ጊዜ አንድ ስብስብ ተመጣጣኝ እንላለን ማለት ነው። ለምሳሌ በና ቀን እኔ ስብስብ በ ስብስብ በ ስንት አባል አለ? ሶስት አባል አለው። ስብስብ ቀ ሶስት አባል አለው። ስለዚህ ስብስብ ቀ ለስብስብ በ ተመጣጣኝ ስብስብ ነው። ስብስብ በ ለስብስብ ቀ ተመሳሳይ ናቸው፣ ተመጣጣኝ ናቸው። ተመጣጣኝ ለማለት አንድን ስብስብ ምን መሆን አለበት? ስብስቦቹ እኩል የሆነ የአባል ብዛት ሊኖራቸው ይገባል ማለት ነው። ቀጥለን ደግሞ ተና ጨን እንይዚህ ጋር ተና ጨን ምንድን ነው? ተ አንድ ሁለት ሶስት አራት፣ አራት አባሎችን በውስጡ የያዘ ነው። ጨም ደግሞ ወጠ እና የዘን በውስጡ የያዘ ነው። ስለዚህ አራት አራት አራት አራት። ስለዚህ የስብስባቸው ብዛት የስብስቡ ብዛት ወይ ደግሞ አንድ ስብስብ ውስጥ ያለው የአባላቱ ብዛት እኩል ከሆኑ የስብስብ ምን ይባላል ማለት ነው ተመጣጣኝ ስብስብ እንላለን ማለት። ስለዚህ ተመጣጣኝ ስብስቦች ማለት ይሄ ነው። ቀጥለን እኩል ስብስቦች ደግሞ ምንድን ነው የሚለውን አሳቡ እናያለን። እኩል ስብስቦች የምንለው ደግሞ ሁለት ስብስቦች የአባላቸው ብዛት ሁለት ስብስቦች የአባላቸው ብዛት እኩል ከሆነና እያንዳንዳቸው የስብስቦቹ ወይ ደግሞ በስብስቦች ውስጥ የሚገኙ አባላት የሚመሳሰሉ ከሆነ ስብስቦቹ እኩል ስብስቦች ይባላሉ። ምን ይባላሉ? ሁለት ስብስቦች የአባሎቻቸው ብዛት እኩል ከሆነና እያንዳንዳቸው የስብስቡ አባላት የሚመሳሰሉ ከሆነ ስብስቦቹ ምን ይባላሉ? እኩል ስብስብ ይባላል። እንዳረዙ ሁሌም እኩል ስብስብ እኩል ስብስብ የሚባለው ምንድነው? ተመሳሳይ ስብስቦች አንደኛ ውስም አንደኛ ውስም በቁጥርም እኩል በአይነትም እኩል ከሆኑ ማለት ነው። ስለዚህ ስብስቦች እኩል ናቸው ለማለት የእኩልነት ምልክትን እንጠቀማለን ማለት። ስለዚህ እኩል ስብስቦችን በዚህ ምልክት እንገልጻለን። ስለዚህ ሀና ለ እኩል ስብስቦች ከሆኑ ስብስቦች ከሆኑ ስለዚህ ሀ እኩል ይሆናል ለ ምልክት እንጽፋለን ማለት። ስለዚህ እኩል አይደሉም እነኚህ ስብስቦች እኩል አይደሉም ካለን ደግሞ ሀ እኩል አይደለም ለ ብለን በዚህ መልኩ እንጽፋለን ማለት ነው። ስለዚህ ሐሳቡ ግልጽ ነው አይደል? ስለዚህ በቀላሉ ለመያዝ ከፈለጋችሁ ምንናለ ማለት ነው። ተመጣጣኝ ስብስብ የምንለው ስብስቦች ምንድናቸው? የስብስብ የአንዱ ስብስብ አባል ከሌለ ስብስብ አባል ጋር እኩል ሲሆን ማለት ነው። አይነቱ ችግር የለው ግን እኩል ሲሆን ማለት ተመጣጣኝ ማለት በቁጥር በብዛት እኩል ሲሆኑ እንጂ በአይነት አይደለም። ግን ተመልሰን በዚህኛው በኩል ደግሞ ስናይ እኩል ስብስቦች ለማለት ምን መሆን አለባቸው? አንድ አይነት እንዲሁም ደግሞ በቁጥራቸው እኩል ብዛት ሊኖራቸው ይገባል ማለት ነው። ብራቡ እንቀጥል። አስተውል ወይም አስተው ይላል። ሀ እኩል ይሆናል ለ የሚሆነው ሁለቱም ስብስቦች አንዱ ለሌላኛው ንዑስ ስብስብ ከሆነ ብቻ ነው። ይህም ማለት ሀ ንዑስ ስብስብ ለ እና ለ ንዑስ ስብስብ ሀ ከሆነ ነው። ያ ማለት እኩል ስብስቦች የምንላቸው ስብስብ ሀ ውስጥ የሚገኘው በሙሉ ለ ውስጥ መገኘት ያለበት፣ ለ ውስጥ የሚገኘው በሙሉ ሀ ውስጥ መገኘት ያለበት፣ መበላለጥ ያለባቸው ስለዚህ የኑ ስብስብን ህግ ያሟሉናል ማለት ነው። ኦኬ ለምሳሌ እነኝንያቸው። ለምሳሌ ስብስብ ሳ ላይ ስናይ ሀለ ሀመር ውሃ መ ነው አራስት እንትን አለው። እችኛ ሴላ ደግሞ ሀለ ሀመር ውሃ መ ነው። አሁንም ደግሞ ሚን ሀ ሚን ለሀ መ ሀመር ውሃ ነው። ይሄኛው ደግሞ ረሃ ሚና ስብስብ ረ ደግሞ ሀለ ሀመርሃ ስብስብ ሸ ደግሞ መሀለ ነው። ስለዚህ አሁን የእነኝህን ብናያቸው ስብስብ ሀ እና ስብስብ ሰ እና ስብስብ ሰ የእነኝህ ሁለቱ ሰዎች ምን አይነት እንትን ናቸው ማለት ነው? አንድ አይነት እንትን ናቸው ማለት ነው። እኩል ናቸው። በምንድን ነው እኩል የሆኑት? ሁሉ ስብስቦች ናቸው። ለምን? ሀ እዚህ ጋር አለ እዚህ ጋር አለ። ደግሞ እነኚህ ስብስቦች ተመጣጣኝ ስብስቦች ናቸው። ለምን? ያለ ሸላ ግን የለም። ስለዚህ እነኚህ ስብስቦች ደግሞ ምን ይባላሉ? ማለት ምን ነው ምን አይነት ስብስብ ይባላሉ? ምን አይነት ስብስብ ትሆናለናች? ተመጣጣኝ ስብስብ ላ። ብዛታቸው እኮ ነው እንጂ አይነታቸው አንድ ላይ ስለሆነ ማለት ነው። እነዚህ ስብስቦች ደግሞ እኩል ስብስቦች ይሆናሉ ማለት ነው። ራ እንቀጥል። መጽሐፉ ላይ እዩትና እንትን ማለት ለምሳሌ እሱ ሰና እኩል ስብስቦች ናቸው። ምክንያቱም የሁለቱ ስብስቦች አባላት ብዛት እኩል የሆኑና ስለሚመሳሰሉ ነው። ረና ሸ ደግሞ እኩል አይደሉም። ምክንያቱም የሁለቱ ስብስቦች ብዛት እኩል ሲሆን አባለቶቻቸው ግን ምንድነው? አባለቶቻቸው ወይ ደግሞ የስብስቦቹ አባል ግን ስለማይመሳሰሉ ስለዚህ ካልተመሳሰሉ የስብስቦቹ አባል ምን አይሆንም ማለት ነው፣ እኩል አይሆንም ማለት ነው። ስለዚህ አስተውሉ ላ ሁሉም እኩል ስብስቦች ተመጣጣኝ ስብስቦች ናቸው። ስለዚህ አሁን ስለ ስብስቦች ካወራን የእኩልነትና የተመጣጣኝነትን ጽንሰ ሀሳብ ስናካሄድ ሁሉም እኩል የሆኑ ስብስቦች ተመጣጣኝ ስብስቦች ናቸው ይላል። ስለዚህ እኩል የሆኑ ስብስቦች ተመጣጣኝ መሆን ይችላሉ። ነገር ግን ይላል ሁሉም ተመጣጣኝ ስብስቦች እኩል ናቸው ማለት አንችልም። ምክንያቱም ተመጣጣኝ የሆነ እኩል ስብስቦች ላይሆኑ ይችላሉ፣ አንድ ላይ ላይሆኑ ይችላሉ። በቁጥር እኩል ሆነ ማለት ነው። ኦኬ፣ እንቀጥላለን። የዚህ ምዕራፍ የምዕራፍ አንድ አጠቃልን ለፈተና እንዲያግዛችሁ የምዕራፍ አንድ አጠቃልን። እያንዳንዱ መልመጃ አብረን እንሰራለን ማለት ነው። ከዚህ ቀጥልን ስብስቦች ማስላት የሚል ርዕስ አለ። በቀጣይ ቪዲዮ ላይ ስብስቦች ማስላት የሚልን እና ያለን እንግዲህ ስብስቦችን ማስላት በሚለው ጽንሰ ሀሳብ ውስጥ ስብስቦችን ማዋሀድ የሚል አለ፣ ስብስቦችን ማሳበር የሚል አለ። ምንድነው ስብስቦችን ማዋሀድ ማለት? ምንድነው ስብስቦችን ማሳበር ማለት የሚለውን በቀጣይ ቪዲዮ እሰራላችኋለሁ። ይህ ጀነራል ቲቶሪያል። ታንክ ዩ